ውድ ቤተሰቦች፣ ግሬት ኒውስ ዳት ኢትዮጵያ በጣም በብዙ በብዙ ትሪሊየን ዶላሮች የሚቆጠሩ ሀብቶችን የሚያስገኙ ሬር እርዝ የሚባሉ በጣም አስደናቂ አስደናቂ ማዕድናት ተገኝተዋል ማለት ነው በኢትዮጵያ ውስጥ። እነዚህ ማዕድናት ምንድን ናቸው? እነዚህ ማዕድናት ምንድን ነው አገልግሎታቸው? ቀጣይዋን ኢትዮጵያ በብርሃን እንድንመለከታት የሚያስችለው ነገር ምንድን ነው የሚለውን ነገር በዚህ ፕሮግራሜ ላይ በደንብ አድርጌ እንደማሳያችሁ ተስፋ አድርጋለሁ። በዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ስለካፍላችሁ እግዚአብሔር ያክብርልኝ ማለት እወዳለሁ። ቸር ያሰማን፣ በጎ ያሰማን። እውቀት ታላቁ እግዚአብሔር ታላች እጅግ ልዩና ውብድር በታሪካዊቷ ፒያሳ ላይ ይዘንለው መጥተናል። ካራዳ ፓርክ ፊት ለፊት ካራኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ጥናሽ ሜሪት ፕሮፐርቲ ይዞላችሁ መጥቷል። ባለ 1 መኝታ ከ441ሺ ብር፣ ባለ 2 መኝታ ከ855ሺ ብር፣ ባለ 3 መኝታ ከ11 ሚሊዮን ብር ከድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70 ፐርሰንት ለሚከፍሉ 30 ፐርሰንቱን ድርጅቱ የሚችል ሲሆን ታዲያ ይህ እድል የተመቻቸው ለአስር ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ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 ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13 መመለሻ ኖቬምበር 24 ጎሎጎታ አስጎብኝ ድርጅት። ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ። ክቡራትና ክቡራን ሣድስ ቤተሰቦቼ እንደምን አላችሁልኝ? አሁን ባለበት ሁኔታ በጣም ወሳኝ የተባለ መረጃን አካፍላችኋለሁ። እዚህ ስክሪን ላይ እንደምታዩት በተለይም ሬር እርዝ ተብሎ የሚታወቀው በጣም አስገራሚ የመጨረሻዎቹ የዓለማችን እጅግ ተፈላጊ የተባሉ የቴክኖሎጂ ውጤቶችን ወይም ደግሞ የቴክኖሎጂ ግብአት የሆኑ ንጥረ ነገሮችን ተመልክቶ በቻይናና በአሜሪካ መካከል ያለው ጠብ ከጊዜ ወደ ጊዜ በጣም እየናረ እየመጣ እንደሆነ ሰምታችኋል፣ አይታችኋል። በጣም ብዙ ዜናዎች የሚናገሩትም ከዛ ጋር የተያያዘ ነው። ለምሳሌ በዚህ በስክሪን ላይ እንደምትመለከቱት why rare earths are China's trump card in trade war በሚል ይቀምጣል። እንዴት ነው የሬር ርዝ የሚባሉት ማለትም የትራምፕና የቻይና ጦርነት የሆነበት አንደኛው ሬር ርዝ የሚባለው ነው እና ይህን በተመለከተ አደገኛ ጨዋታ ነው ያለው። ብዙ ካርዶች ነው ያሉት። ይህንን በተመለከተ በሚገርማችሁ ደረጃ በቻይናና በአሜሪካ መካከል ለምሳሌ ይሄ ዜና የሚነግራቸው ስክሪኑ ላይ ዲስፓይት ዩኤስ ፑሽ ቻይና ፖይዝድ ቱ ዶሚኔት ሬር እርዝስ ፎር የርስ በሚል ያስቀምጣል። ቻይና ሬር እርዝን ተመልክቶ ወይም ደግሞ እነዚህን ንጥረ ነገሮችን ተመልክቶ በማርኬቱ ላይ በጣም ዶሚኔት አድጋቸዋለች አሜሪካዎችኑ ማለት ነው ፕሬዚዳንት ትራምፕን። ይህም ሌላ ዜና እዚህ ጋር የሚነግራችው በተለይ የቢቢሲ ዘገባ ቻይና ሀዝ ፋውንድ ትራምፕስ ፔን ፖይንት ሬር እርዝ በሚል ተናግራለ፣ ዜናው ይናገራል ማለትም የቻይናው መንግስት የትራምፕን ህመም ወይም ደግሞ ጎዶሎ ጎኑን አግኝተዋለች። ያውም ሬር እርዝ ነው በሚል ያስቀምጣል ማለት ነው። ይሄ ሬር እርዝ የሚባለው ምንድን ነው ብለን ማየት እንችላለን። በጣም በሚገርም ደረጃ ይሄ ጦርነት በተፋፋመበት በዚህ ሰዓት ላይ በትራምፕና በቻይና መካከል ያለው ጦርነት አይኑን ካተኮረባቸው ሀገራት መካከል አንዷ ኢትዮጵያ ሆናለች። በጣም በሚያስገርም ደረጃ ላይ በኢትዮጵያ ውስጥ አስደናቂ አስደናቂ ትሪሊየን ዶላር ሬር እርዞች ተገኝተዋል ማለት ነው። በሱ ዙሪያ ላይ ዛሬ ቆይታ ያደርግላቸዋሉ። በጣም አስደናቂ ነው። ምክንያቱም የቀጣዩ ዘመን ቀጣይ አለማችን የምትሄድበት ርቀት ላይ እጅግ በጣም ተፈላጊ የሚባሉ ንጥረ ነገሮች መካከል ሬር ርዝ ትልቁን ቦታ የሚይዙ ናቸው። እንግዲህ ቀጣዩ ዘመን የሚባለው የነዳጅ ዘመን አይደለም ነው የሚባለው። ምክንያቱም የነዳጅ አቅሙም ሀብቱም ምኑም ከወድቃ ውስጥ እያለቀ ነው ያለው። አሁን ባለበት ሁኔታ ለአለማችን እጅግ ወሳኝ የሚባሉት ሬር ርዝ ማለትም በመሬት ውስጥ እምብዛም የማይገኙ ንጥረ ነገሮችን በተመለከተ ኢትዮጵያ ሃዝ ኦልሬዲ ጋትን ጉድ ኒውስ። በጣም የሚገርም ዜና ከኢትዮጵያ ተሰምተዋል ማለት ነው። ስለዚህ ይሄን በተመለከተ መጠነኛ ቆይታ አድርግላቸዋል። ውድ ቤተሰቦቼ እንግዲህ አሁን ያለንበት ችግር አለ፣ ጦርነቱ አለ፣ ውድቀቱ አለ፣ ጭንቀቱ አለ፣ ፍርሃቱ አለ፣ ኤቭሪቲንግ አለ ነገር ግን በዚህ ውስጥ ሁሉ መካከል ደግሞ እግዚአብሔር የሚያሳየን ታላቅ ተስፋ አለ። እግዚአብሔር ደግሞ የሚጠቁመን ትላልቅ ብርሃኖች አሉ። አሁን ያሉ ፖለቲከኞች መንግሥትም ሆነ ተቃዋሚዎቹ እየተባሉ ያሉትን ጦርነታቸው ሲጨርሱ ኢትዮጵያ ብርሃኗ የሚጀምርበት ጊዜ ላይ የተባረኩ የተባረኩ ነገሮች እንደሚገለጡልን እናምናለን። ከነዚህ መካከል አንዱ ሬር ርዘን ተመልክቶ እነዚህ በጣም ወሳኝ የሚባሉ ንጥረ ነገሮች በኢትዮጵያ ውስጥ ተገኝተዋል። ነገር ግን በሲክሪት በድብቅ ነገሮች እየሆኑ ነው ያሉት። እነዚህ ነገሮች ምንድን ነው ጥቅማቸው? እንደገና ምን ምን የሚባሉት ሬር አርዝ ናቸው በኢትዮጵያ ውስጥ የተገኙ ያሉት የሚለውን ነገር መጠነኛ ቆይታ አደርግላችኋለሁ። ውድ ቤተሰቦች አብራችሁ እንድትቆዩ ጠይቃችኋለሁ። በጣም አይዟችሁ፣ መከራ ቢኖርም ፈተና ቢኖርም እያንዳንዱ ነገር ቢኖር እግዚአብሔር ተስፋና ብርሃናችን ነው። ደግሞ ታላቅ ቀን ይመጣል ማለት ነው። ያንን ቀን ሳናይ ዘመን ፍጻሜ አይመጣም። በእውነት የምነግራችሁ ያ የመጨረሻው ኢትዮጵያ ዘመን ተስፋ አለ። እግዚአብሔር ለአባት ለቅድሚያቶቻችን ነግሯቸው ያላቸው የነበሩ ተስፋዎች አሉ። የተረጋጋች ኢትዮጵያ፣ የሰከነች ኢትዮጵያ፣ በጣም ብዙ ሚሊዮኖችን የምትሰበስብ ቅዱሱን የእግዚአብሔር የቃለ ኃይል ወንጌልን ይዛ በዓለም የምትዞረዋ ኢትዮጵያ ከመምጣቱ አስቀድሞ በእውነቴን ምነግራችሁ እግዚአብሔር አያደርግብንም። የዓለም ፍጻሜ በዛ ሰዓት የመጨረሻዎቹ የዓለም ፍጻሜ ላይ ኢትዮጵያ የምትፈለግበት ዋነኛው ሲክሪትም ወንጌልን በዓለም እንድትበትን ነው። ስለዚህ ገንዘብ ያስፈልጋታል፣ ሀቅም ያስፈልጋታል ኤሪንግ ያስፈልጋታ ለዛ የሚሆን የሚሟላውን የመሬት ከርስ ውስጥ ያለውን ማዕድናትን እግዚአብሔር እያወጣ ለኢትዮጵያውያን ይሰጣል በበረከት ኢትዮጵያውያን ይጠቀማሉ በብሔር በብሔረሰብ በፖለቲካ በሃይማኖቱ ውጥረት በዘረኝነት የታጭቀጭን ጭንቅላት ነጻ ያወጣል አሁን ያንን በሽታችን እስኪለቀን ውብሎ ጮሆ እስኪለቅ ነው የሁሉ የምታዩት መከራ መንግስት ከተቃዋሚ ተቃዋሚ ከመንግስት ፖለቲከኞች ከፖለቲከኛ ዘር ዘር ብሄር ከብሄር ሃይማኖት ከሃይማኖት አጋንንቱ ጮሁ ለቆ እስኪወጣ እግዚአብሔር ዝም ብሎን ዋጋ እየከፈልን ነው። የእግዚአብሔር ታላላቅ ብርሃን ዘመናት ይመጣሉ ከፊት ለፊታችን እግዚአብሔር ለኢትዮጵያ ታላቅ ብርሃን አለው። ለዚህም ይሄ ምልክት ነው። አስደናቂ አስደናቂ ሬር እርዝ ናቸው የተገኙት ማለት ነው። በዛ ዙሪያ ላይ ቆይታ ላድርግላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች።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 እንግዲህ ክብራትና ክብራን ሳድስት ቤተሰቦቼ፣ በኢትዮጵያ ውስጥ ተገኝተዋል እንዳሉም የተረጋገጠላቸው ሬር ርዝ የሚባሉት ሚኒራልስ ወይም ደግሞ እነዚህ ንጥረ ነገሮች እነማን ናቸው የሚለውን ነገር በተመለከተ መጀመሪያ አለ ወይ የሚለው የስ፣ በተለይም በዚህ ስክሪን ላይ እንደምትመለከቱት ሞናዛይት፣ ዜኖታይም እና ኤክዘናይት የሚባሉ ሬር ርዝ እጅግ በጣም የሚገርሙት ሃቭ ቢን ፋውንድ ኢን ኢትዮጵያ ይላቸዋል። እዚጋ እንደምታዩት ሃቭ ቢን ፋውንድ ኢን ኢትዮጵያ፣ በኢትዮጵያ ውስጥ ተገኝተዋል፣ በኢትዮጵያ ውስጥ ተገኝተዋል። ፕራይመሪ ዊዝን ሬር ኤለመንት ፔግማታይት የሚባለው ዲፖዚት አለ። ይሄ ፔግማታይት የሚባለው ዲፖዚት በጣም ወሳኝ ከሚባሉ ዲፖዚቶች ወይም ደግሞ የመሬት ከርሳችን ውስጥ ካሉ ስጦታዎች መካከል ይገኛሉ። እግዚአብሔር ከሰጠን ስጦታዎቻችን መካከል ይገኛሉ። ፒግማታይት ዲፖዚት የሚባለው እዚህ ስክሪን ላይ እንደምትመለከቱት ኢትዮጵያ ሃዝ ሬር ኤለመንት ፒግማታይት ዲፖዚት ፒግማታይት የሚባለው ዲፖዚት በስፋት አላት። ኢን ዘ አዶላ ሪጅን በተለይ አዶላ አካባቢ ላይ በከፍተኛ መጠን እንዳለ ይነገራል። በተለይ በታንታነም በነ ኒዮቢየም የሚባሉ ንጥረ ነገሮች እነዚህ ሬር እርዝ ናቸው፣ ባይዘ ሬር እርዝ ናቸው። በቄንጢቻም ሁሉ ሳይቀር በዛ ቤልት ላይ ሁሉ በከፍተኛ ደረጃ ላይ እንደተገኘ ተነግሯል። ታንታለም ታንታለም እነ ኒዮቢየም ጂምስቶን እንደምታውቁት ኢትዮጵያ ውስጥ በከፍተኛ ደረጃ ነው ያሉት። ሌሎች ሬር እርዝ የሚባሉት እንደ ሊቲየም እዚ ስክሪን ላይ እንደምታዩት ሬር እርዝ ኤሌመንቶች ሌሎችም ጨምሮ ማለት ነው ፔግማታይ ዲፖዚት እንደውም እዚህ ጋር እንደሚላችው በዓለም ላይ ካለው ከፍተኛ የፔግማታይት ዲፖዚት መካከል ኢትዮጵያ ውስጥ ያለው ኢን ኢትዮጵያስ ጂኦሎጂካል ኮንቴክስት ሰጀስትስ ፖቴንሻል ፎር ሲሚላር ፋይንስ። በዓለም ላይ ፔግማታይት በከፍተኛ መጠን ከሚገኝባቸው መካከል ኢትዮጵያ አንዷናት የምትሆነው በዚህ መጠን በሚል ተናግሯል፣ በመረጃዎቹ ማለት ነው። ፔግማታይቶች ለምንድ ነው የሚያገለግሉ? ሌሎቹንም አሳያቸዋለሁ የቅድሞቹን። በጣም አስፈላጊ የሚባሉት ግን ፔግማታይቶች ለምንድ ነው የሚያስፈልጉት? እዚህ ስክሪን ላይ እንደምታዩት ለመስታወት ስራ የሚያገለግሉ ናቸው። ለሴራሚክስ፣ አሁን ኢትዮጵያ ሴራሚክስ ማምረት በከፍተኛ ደረጃ የሚያስቸግር ነገር እንዳለበት ይታወቃል። ነገር ግን በእነዚህ ፔግማት አይቶች ክምር ኢትዮጵያ ውስጥ በመገኘቱ የተነሳ ለብርጭቆ፣ ለመስታወት ስራ፣ ለኤሌክትሮኒክሶች በጣም ታዋቂ የሚባሉ ኤሌክትሮኒክስ አምራቾች የሚፈልጓቸው ምርቶች ናቸው። ማይካ ሺቶች፣ የማይካ ሺቶችን ጨምሮ ማለት ነው። የኤሌክትሪካል ኮምፖነንቶችን እንደ ሰርኪዩት ቦርዶች፣ እንደ ኦፕቲካል ኤሌመንት አይነት ነገሮችን በጠቅላላ ለመስራት የሚያገለግሉ ናቸው። ኢንዱስትሪያል ሚኔራልስ የሚባሉት ለኢንዱስትሪ አገልግሎት ጥቅም ላይ የሚሆኑት ለምሳሌ እንደ ለፒዶላይት የሚባሉ ሌሎችን ጭምር ማለት ነው። እነዚህ የሊቲየም ባትሪ የመጀመሪያ ፕሪሚየም የሚባሉት ፕራይመሪ ሶርሶች ናቸው እንደሚታወቀው። ስለዚህ የእነዚህ አገልግሎት መገኛ ከሁሉት ሀገራት መካከል አንዷ ኢትዮጵያ ልትሆን እንደቻለች እየተነገረ ይገብኛል። ጂምስቶኖች ለምሳሌ በጣም ወሳኝ የሚባሉ ጂምስቶኖች የጌጣጌጥ እንቁዎች በጣም እንደምታውቁት እንደ ቶፓዝ፣ የነ ጋርኔት፣ ሩቢ፣ ሳፋየር ብዙዎቹ የሚታወቁት በኢትዮጵያ ውስጥ በከፍተኛ ኳሊቲ እንዳሉ ይታወቃል። ከተመሳሳይ ሁኔታ ካሉት መካከል አንደኛው የእነዚህ ሬር እርዞች መካከል ፔግማታይት ይገኝበታል ማለት ነው። ስለዚህ ፔግማታይት ከተገኘ በእነሱ መካከል አንደኛው ሊኖር ወይም ሊገኝ ከሚችሉት ነገሮች መካከል አንደኛው በተለይ እዚህ ስክሪን ላይ እንደምታዩት ሞናዛይቶች ይገኛሉ ማለት ነው። በኢትዮጵያ ውስጥ ሞናዛይት ተብለው የሚባሉት በጣም ወሳኝ የሚባሉ ንጥረ ነገሮች ናቸው፣ ሬር አርዝ ናቸው። በጣም ፓወርፉል ለሆኑ ማግኔቶች ዓለም ላይ አሁን በጣም ታዋቂ የሚባሉ ማግኔቶች አሉ። እነዚህ ማግኔቶችን ለመስራት ከሚያገለግሉት መካከል ሞናዛይት ይገኛሉ። እነዚህ በኢትዮጵያ ውስጥ በከፍተኛ መጠን ተገኝተዋል ማለት ነው። እንደምታዩትም ሞናዛይት ዜኖታይም እና እንደ ኢግዞናይት አይነቶቹ በጣም ወሳኝ የሚባሉ ሬር እርዞች በኢትዮጵያ ውስጥ በከፍተኛ መጠን እንደሚገኙ ተነግሯል። እነዚህ በትሪሊየን ዶላር ጥቅም ላይ የሚሉ ነገሮች ናቸው። ለምሳሌ አሁን ሞናዛይቶችን ስታዩ እዚህ ጋ በጣም ፓወርፉል የሚባሉ ማግኔቶች ለመስራት እነሱ ነው ጥቅም ላይ የሚወዱት ማለት ነው። እነዚህ ሬር እርዞች ሞናዛይት የሚባሉት በተለይ በጣም ስትሮንግ የሚባሉ ፐርመናንት ማግኔቶች በኤሌክትሪክ ቬህክሎች የመኪና ኤሌክትሪክ መኪናዎችን ለመስራት የሚያገለግሉ በጣም ፓወርፉል ኃይል ያላቸው ማግኔቶችን ለመስራት እንደገናም ደግሞ የዊንድ ተርባይነርስ ወይም በንፋስ የኤሌክትሪክ ኃይል ማመንጫ ተቋማትን ለመስራት፣ ሃርድ ድራይቨርስ የሚባሉትን ለመስራት ቀጣዩ ዘመን ዓለም ከኢትዮጵያ ከሚፈልጋቸው ነገሮች መካከል አንዱ ይሄ ንጥረ ነገር ነው። ይሄ ሬር አርዝ ነው። እነዚህን በከፍተኛ ደረጃ ቻይና ከኢትዮጵያ፣ አሜሪካ ከኢትዮጵያ ትፈልጋለች አሉ። በከፍተኛ መጠን እንደተከመሩ ተነግረዋል። ኤሌክትሮኒክሶችን ለመስራት እነዚህ ንጥረ ነገሮች በከፍተኛ መጠን ሞናዛይቶች ያስፈልጋሉ እነዚህ በኢትዮጵያ ውስጥ በሬር እርዝ ደረጃ እጅጉን በጣም በከፍተኛ መጠን ተይዘዋል። ኤሌክትሮኒክሶች ስንል ለምሳሌ ስማርትፎኖች፣ ሞባይል፣ በእጆቻችን ላይ ያሉ ታብሌቶች፣ ላፕቶፖች፣ ሌሎችንም ኤሌክትሮኒክስ ዲቫይሶችን ለመስራት የሚያገለግሉ እነዚህ ሬር እርዝ ሞናዛይቶች በኢትዮጵያ ውስጥ በከፍተኛ መጠን ይገኛሉ ማለት ነው። ለምሳሌ የመብራት ባህሪያትን ስታየው እንደ ኤልኢዲ መብራቶችን ለመስራት የቴሌቪዥን ቲዩቦች ውስጥ ያሉ ነገሮችን ለመስራት ከፈለጋችሁ ፍሎረሰንት መብራቶችን ለመስራት ከፈለጋችሁ እነዚህ ሞናዛይቶች ያስፈልጋሉ። ኢትዮጵያ ውስጥ በከፍተኛ ደረጃ ተገኝተዋል። የኒውክሌር ኢንዱስትሪዎች ላይ መታቸው፣ የኒውክሌር ኃይል ማብላያ ተቋማት ላይ ሞናዛይቶች በከፍተኛ መጠን ነው የሚያስፈልጉት። ለምሳሌ ቶሪየም የሚባለውን ጥረ ነገር አለ፣ ሞናዛይቶች የቶሪየም ግብዓት ናቸው። ስለዚህ በኢትዮጵያ ውስጥ ተገኝተዋል። እነዚህ ሬር እርዝ በከፍተኛ መጠን በኢትዮጵያ ውስጥ መገኘታቸው ተረጋግጧል። ለምሳሌ የኒውክሌር ፊውል ኤሌክትሪክሲቲ ለማመንጨት የሚያስፈልገው አሁን ኢትዮጵያ ውጭ ማስገባት አይጠበቅባትም፣ ማለት ነው። በኢትዮጵያ ውስጥ ያለ የሞናዛይት ክምር አለ። ኢትዮጵያ ውስጥ የዊንድ የሀይል የንፋስ ኤነርጂ ለማምረት ከተፈለገም በኢትዮጵያ ውስጥ ፖቴንሻል የሚሆን የነዚህ ግኝቶች አሉ ማለት ነው። ኤሌክትሪክ ቬሂክሎች ወይ ኤሌክትሪክ መኪናዎችን ለመስራት የሚያገለግሉ ማግኔቶች ክሩሻል የሚባሉ በጣም አስፈላጊ የሚባሉ ኤሌክትሪክ ሞተሮችን ሙሉ ሳይቀር ለማምረት የሚያስፈልጉ ንጥረ ነገሮችን ሞናዛይቶች ያስፈልጋሉ ለዚህ እነዚህም በመጤን በቅበበቂና ኢሴንሻል ኤፊሽንት በሆነ መጠን በኢትዮጵያ ውስጥ ተገኝተዋል ማለት ነው። ሌሎቹ በኢትዮጵያ ውስጥ ከተገኙት መካከል አንደኛው ዜኖ ታይም ነው። ዜኖ ታይም የሚባለው እዚህ ስክሪን ላይ እንደምታዩት በተለይ ይትሬም የሚባሉት እንደ ይትሮቢየም የሚባሉ አይነት ሌሎች ንጥረ ነገሮች አሉ የእነዚህ መገኛ የሆነ ነው ይህ ንጥረ ነገር ማለት ነው። እነዚህ ደግሞ በጣም በከፍተኛ ደረጃ ላይ ሃይቴክ አፕሊኬሽንስ እንደ ማግኔት፣ እንደ ኤሌክትሪክ መኪናዎች የዊንድ ተርባይነርሶችን ጨምሮ ለመስራት ቅድም ካልኳቸው በተ ተጨማሪ ማለት ነው። በእጅጉ የሚያስፈልገው ዜኖ ታይም የሚባሉ ንጥረ ነገሮች መካከል አንዱ መካከል ዜኖ ታይም እንደሆነ ይታወቃል። ሃይቴክ ኢንዱስትሪስ የሚባሉት ለምሳሌ በከፍተኛ ደረጃ እጅግ ውስብስብ የሚባሉ ኤሌክትሮኒክስ እቃዎችን ሃይብሪድ መኪናዎችን ለመስራት ከተፈለገ የኤሌክትሮኒክስ ኮምፖነንቶችን ለመስራት ከተፈለገ እነዚህ ያስፈልጋሉ። እንደገና ደግሞ ብርጭ ና ጠርሙስ ለማምረት ካታሊስት ሆነው ለማገልገልም እነዚህ በጣም በከፍተኛ የሚያስፈልጉ ዜኖ ታይም የሚባሉ ንጥረ ነገሮች በኢትዮጵያ ተገኝተዋል። እነዚህ ሬር እርዞች በብዙ ቦታ ላይ የማይገኙ ለጥቂት ነገር ጥቅም ላይ የሚውሉ ናቸው። ለምሳሌ ኤክስሬ ለመስራት ከፈለጋችሁ ኤክስሬን በተመለከተ የሚኒራል አይደንቲፊኬሽኑ ኤክስሬ አይነትና መሰል ግብአቶችን ለመስራት ከፈለጋችሁ ዜናው ታይም ያስፈልጋል። ቀጣዩ አለም ላይ አለም በከፍተኛ ደረጃ ቴክኖሎጂ እንደዚህ ውስብስብ ሆኖ በሚፈልግበት ሰዓት የኢትዮጵያ ዜናው ታይም ምርቶች በከፍተኛ ደረጃ ላይ የሚያስፈልጉ ናቸው። ጀውለሪ ጌጣጌጦችን አምርቶ ወደ ውጭ ሀገር ለመላክ እጅግ በጣም የሚገራርሙ ክሪስታሎችን በዚህ መስራት እንደሚቻል ይታወቃል ማለት ነው። ሌላው በኢትዮጵያ ውስጥ በከፍተኛ ዲፖዚት ይገኛሉ ተብለው ከሚታሰቡት መካከል አንዱ ኢትሬም ነው። ኢትሬም ወይም እንደገናም ደግሞ ኢተርቢየም የሚባሉት ንጥረ ነገሮች በከፍተኛ ሃይቴክ አፕሊኬሽኖች በጣም ታዋቂ የሚባሉ ሬኒዋብል ታዳሽ ኃይሎች፣ የህክምና መሳሪያዎችን ለማምረት ኢትዮጵያ ብትፈልግ አግኝታለች ኢትሪየም በኢትዮጵያ ውስጥ በከፍተኛ መጠን እንደሚገኝ እየተነገረ ነው። ቀላጮች፣ አሎይስና ሴራሚኮች፣ ኤሌክትሮኒክሶች፣ ኤልኢዲ ቴሌቪዥን ልስራ ለአምርት ብትል ኢትዮጵያ ያስፈልጋታል። የኒውክሌር ሪአክተሮች እነዚህን ያስፈልጋሉ። ቅድም እንዳልኳችሁ መብራቶችን ለማምረት በጣም በከፍተኛ ደረጃ ኢትሪየም እጅግ የሚፈለግ ነው። ፋይበር ኦፕቲኮችን ልስራ ብንል በተለየ ኢንተርኔት መተላለፊያ ክብሮችን ይሰራ ቢባል ይሄ ያስፈልጋል ኳንተም ኮምፒውተሮችን ይሰራ ተብሎ ቢባል ለቀጣዩ ዓለም ይትሬ በተለይ ይትሬ ቢኤም የሚባለው በከፍተኛ ደረጃ የሚፈልግ ንጥረ ነገር ነው እና እነዚህን ነገሮች ለመስራት በከፍተኛ ደረጃ በኢትዮጵያ የነዚህ ንጥረ ነገር በትሪሊየን ዶላር የሚጠጉ ሀብቶች በኢትዮጵያ ውስጥ ተገኝተዋል ለምሳሌ ኦግዜናይት የሚባሉም ሌላው ከተገኙት መካከል ኢትዮጵያ ውስጥ የሚገኝ ነው ኒዮቢየም እንደ ይትሬም አይነት ሬር እርዝ ነው ይሄም ማለት ነው እና በከፍተኛ መጠን በኢትዮጵያ ውስጥ ተገኝተዋል። እነዚህን ወደፊቱን የኢትዮጵያን እጣ ፈንታ ሊወስኑ ነው የሚችሉ የከፍተኛ የነዚህ ምርቶችና አገልግሎቶችን ልስራ ለቀጥል ላድርግ ቢባል በከፍተኛ ደረጃ በግብአት ደረጃ ኢትዮጵያ ውስጥ የምናገኛቸው ይሆናሉ ማለት ነው። ውድ ቤተሰብ ውጭ ዛሬ ላይ በጣም አስቆራጭ ተስፋ አስቆራጭ የሚሆኑ ብዙ ነገሮችን ሰምተን አይተን ሊሆን ይችላል። ነገር ግን እግዚአብሔር ዘመን አለው። እግዚአብሔር ለኢትዮጵያ ጊዜ አለው። የእግዚአብሔር ጊዜ ደግሞ ይመጣል ኢትዮጵያን የሚባርክበት ኢትዮጵያን በጸጋ ውስጥ የሚያሳልፍላት ጊዜ ይመጣል። ይህ ሁሉ ጦርነት ካለፈ በኋላ ታላላቅ ብርሃኖች ለኢትዮጵያ ይጠብቃሉ። ጠላቶቻችንም በጎረቤት ሀገራት ያሉ ጠላቶቻችንም በብዙ መልኩ የምታቸው ግብፅንም ጨምሮ ያላቸው ትልቁ ስጋት ያ ነው። ኢትዮጵያ አሁን ባለበት ሁኔታ ላይ መንግስትም፣ እንደገናም ተቃዋሚዎችም፣ ሁሉም ስታዩ ከሞትና ከመገዳደል ጋር ተያይዘው ነው የሚሰሩት፣ ማለት ነው እና ሰው ካልገደሉ ካልተገዳደሉ የማይሆኑ አይነት ሆነው ታያቸዋላችሁ። ይሄ ጊዜ ግን እግዚአብሔር ይመለከተዋል። ይሄን ጊዜ ግን እግዚአብሔር ያሳልፈዋል። ይሄ ጊዜ ካለፈ በኋላ ግን የሚመጣው ዘመን በብርሃን የተሞላ ዘመን ከፊት ለፊታችን ይመጣል። ተስፋ እንዳትቆርጡ አሻገራችሁ እንድትመለከቱ እግዚአብሔር ለኢትዮጵያ ያለው ሀሳብ ምን እንደሆነ ሳናየው ከዚህ ምድር አንሄድም። ጌታም ደግሞ እውነቴን ምነግራችሁ ይሄን አያድርገው ምንም ምንም አይነት ኢትዮጵያን ተስፋ ብርሃን ወንሳና ምጽአትም አይመጣም ብዬ ነው ማምነው እኔ ማምነው ማለት ነው። ስለዚህ እኔ እንደዛ ነው ማምነው። እግዚአብሔር ይረዳናል፣ እንጸልያለን፣ ሁልጊዜ እንተጋለን። እግዚአብሔር ደግሞ መልካም ነገር እንደሚያደርግልን እናምናለን። እግዚአብሔር ልዑል አምላክ ነው። ቅዱስ ጌታ ነው። እሱ የተባረከ አምላክ ነው። በእኛ ኃጢአት በእኛ በደል በእኛ ክፋት መሰረት አይደለም እግዚአብሔር ስራዎችን የሚሰራው፣ በእሱ ቸርነት ነው። ክርስቶስ በራሱ ቸርነት በራሱ ስጦታ ነጻ የሆነው ህይወቱን የሰጠን አምላካችን ጌታችን ነው። እሱ ያንን ሲያደርግልን እኛ ከኛ ብዙ ነገር ጠብቆ አይደለም። የሰው ልጅ ክፉና ልቡም ክፉ እንደሆነ እግዚአብሔር ያውቃል። ነገር ግን እኛ በክፋታችን መጠን ለእኛን ነው የሚጎዳን፣ እኛን ነው ዋጋ ያስከፍለን። እግዚአብሔር ግን ይመለከታል። እግዚአብሔር ግን ለኢትዮጵያ የተመለከተላት ብርሃንና በረከት አለ። ያ ሳይፈጸም ምጽአት እንደማይመጣ ልቤ ያምናል እና ሁልጊዜም በጸሎት እግዚአብሔር ወይ ብርሃን ሳታሳየን ነገሮች ቶሎ አፍጥንና ብርሃንን አሳየን እያልኩ ጸልያለሁ። ስለዚህ በማንኛውም ሰው ይጠቀም፣ እግዚአብሔር ግን ለኢትዮጵያ ብርሃን እንደሚያሳያት አምናለሁ። ውድ ቤተሰቦቼ፣ ስ ግሬት ኒውስ ዳት ኢትዮጵያ በጣም በብዙ በብዙ ትሪሊየን ዶላሮች የሚቆጠሩ ሀብቶችን የሚያስገኙ ሬር አርዝ የሚባሉ በጣም አስደናቂ አስደናቂ ማዕድናት ተገኝተዋል ማለት ነው በኢትዮጵያ ውስጥ እነዚህ ማዕድናት ምንድን ናቸው እነዚህ ማዕድናት ምንድን ነው አገልግሎታቸው ቀጣይዋን ኢትዮጵያ በብርሃን እንድንመለከታት የሚያስችለው ነገሯ ምንድን ነው የሚለውን ነገር በዚህ ፕሮግራሜ ላይ በደንብ አድርጌ እንዳሳየዋችሁ ተስፋ አድርጋለሁ በዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ስለ ስለተከታተላችሁ እግዚአብሔር ያክብር። ሊማለት ወዳለው ቸር ያሰማን በጎ ያሰማን እውቀት ታላቁ እግዚአብሔርን ታከብራለች። እጅግ ልዩና ውብ ድር በታሪካዊቷ ፒያሳ ላይ ይዘንልዎ መጥተናል። ካራዳ ፓርክ ፊት ለፊት ከአራት ኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ጥናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ባለ 1 መኝታ ከ441 ሺህ ብር፣ ባለ 2 መኝታ ከ855 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን ብር ከድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70 ፐርሰንት ለሚከፍሉ 30 ፐርሰንቱን ድርጅቱ የሚችል ሲሆን ታዲያ ይህ ዕድል የተመቻቸው ለ10 ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ።